ሁለት ሴቶች ከአንድ ኩሬ ላይ ውሃ እየቀዱ ነበረ። አንደኛዋም ሴት እድሏም ተሳክቶ የቀደችውንም ውሃ ይዛ ትሄዳለች። ግን የእሷ ጓደኛ በዚህ በጣም ትቀናለች። እናም ወደ እሷም ኩሬ ትሄድና እድሏንም ለመሞከርም ትፈልጋለች። ውሃ መቅጃውንም ወደዛ ኩሬ ካስጠጋችሁም በኋላም እድሏን መሞከር ትጀምራለች። ነገር ግን በዚህ እድሏ አልተሳካም፣ እንዲሁም የሚያስፈራ ሸረሪት ወጥቶ አስደነገጣት። በዚህም እሷም በጣም ተናዳ ወደ ራሷ ኩሬም ትመለሳል። በዛ ሰዓትም እድለኛም ሆና የሄደችው ሴት ድጋሚ መታም ከዛ ኩሬም ውሃም እየቀዳች ነበር። በዚህ ሰዓትም ይህንን የተመለከተችው ሚያቺ ቅናተኛም ሴትም በጣም ትገረማለች። እሷም ወዲያው እንደሄደችውም የመጨረሻ እድል በማለት ወደ እሷም ኩሬ ትጠጋና እድሏን መሞከር ትጀምራል ነገር ግን በመጨረሻዋ ሙከራ ላይም አንድ አስፈሪ ባብም ይመጣል ከዛ ቦታ በፍርሃትም እየሮጠችም ትሸሻለች። በሌላ በኩል ደግሞ ያቺ እድለኛ ተስፋ ባለመቁረጧ ብዙ ወርቆችን ይዛ ትሄዳለች። ያቺም ቅናተኛ ይሄንንም በማየት ከበፊቱ ይበልጥ በጣም ተናደደች።